የእለቱ ሰበር ዜና በደቡብ አፍሪካ በተለያዩ ከተሞች ሰሞኑን በተከሰተው ጥቃት አምስት ኢትዮጵያውያን ተገደሉ። እንግሊዝ የጥገኝነት ሕጉን አጠበቀች። ቋሚ መኖሪያ ፈቃድን ለማግኘት 20 ዓመታትን መጠበቅ ይኖረባቸዋል ተባለ። የ71 ዓመቱ የአሜሪካ ኮንግረስ አባል በአውሮፕላን ውስጥ የወሲብ ፊልም ሲመለከቱ ተያዙ። በኢትዮጵያው የሲቢ ፕሪምየር ሊግ ፈረሰኞቹ ጊዮርጊሶች ወሳኝ ድል አስመዝግበዋል። እነዚህንና ሌሎች ዜናዎችን በዝርዝር እንመለከታለን። ከአዲስ ኒውስ ጋር አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሌም ለአዲስና ትኩስ መረጃዎች እኛን ይምረጡ። አዲስ ኒውስ። በደቡብ አፍሪካ በአንድ ሳምንት ውስጥ በተለያዩ ጥቃቶች የበርካቶች ሕይወት አለፈ። ነዋሪዎችን የጥቃቱ መብዛት አሳስቧቸዋል። በደቡብ አፍሪካ በተለያዩ ከተሞች በተሰነዘሩ ተደጋጋሚ ጥቃቶች በቅርቡ በአንድ ሳምንት ጊዜ ውስጥ ብቻ አምስት ኢትዮጵያውያን ዜጎች ህይወታቸውን ማጣታቸውን በሀገሪቱ የሚኖሩ ኢትዮጵያውያን ለቲግቫ ኢትዮጵያ ገልጸዋል። የጥቃቱ ዝርዝር ሁኔታ፣ በደህንነታቸው ምክንያት ስማቸው እንዳይጠቀስ የፈለጉ ነዋሪዎች እንደገለጹት ከሁለት ቀናት በፊት በደቡብ አፍሪካ ደርባን ከተማ ማንነታቸው ባልታወቀ ታጣቂዎች ጥቃት ተሰንዝሮባቸው ሁለት ኢትዮጵያውያን ጓደኛማቶች ተገድለዋል ተብለዋል። በተመሳሳይ ሁኔታ በጆሃንስበርግ ከተማ ነዋሪ የነበረ የሶስት ልጆች አባት ከስራ ወደ ቤቱ በሚመለስበት ወቅት በታጣቂዎች ብዙ ጥይት ተተኩሶበት ተገድለዋል። ሌላኛው አሳዛኝ ክስተት ደግሞ በዚሁ በጆሃንስበርግ ከተማ አካባቢ በስራ ቦታቸው ወይንም በሱቅ ውስጥ የነበሩ አንድ ወንድና አንድ ታዳጊ በጠራራ ፀሐይ በታጣቂዎች ጥይት ተደብድበው ህይወታቸው ማለፉን ነዋሪዎቹ አብራርተዋል። ተደጋጋሚና ያነጣጠሩ ጥቃቶች በደቡብ አፍሪካ የሚኖሩ ኢትዮጵያውያን እንደሚሉት በየጊዜው በታጠቁ ሰዎች የሚፈጸምባቸው ጥቃት ኢትዮጵያውያንን ያነጣጠረ ሲሆን ይህም የበርካታ ዜጎችን ህይወት ቀጥፈዋል። በተለይም በፈረንጆቹ አዲስ ዓመት ዋዜማ አካባቢ እነዚህ የጥቃት ድርጊቶች በእጅጉ ጎልተው እንደሚታዩ ተናግረዋል። በደቡብ አፍሪካ የኢትዮጵያ ማህበረሰብ አመራሮች መካከል ያሉ አንድ ስማቸው እንዳይገለጽ የፈለጉ ምንጭ በተለያዩ ጊዜያት ኢትዮጵያውያን ላይ የሚፈጸመው ጥቃት የበርካቶችን ህይወት እየቀጠፈ መቆየቱን ቢያረጋግ አያረጋግጡም ከላይ በሰሞኑ የተጠቀሰው የአምስት ሟቾች ቁጥር ጉዳይ ላይ ግን መረጃ ከመስጠት ተቆጥበዋል። እንግሊዝ የጥገኝነት ሕጉን አጠበቀች። ቋሚ መኖሪያ ፍቃድ ለማግኘት 20 ዓመታት መጠበቅ ይኖርባቸዋል ተባለ። የሀገር ውስጥ ጉዳይ ሚኒስትሩ ሻባና ሙሐመድ ሕጉ ሊሰራበት ነው አሉ። ለዩናይትድ ኪንግደም ወይንም ዩኬ አዲስ እና ጥብቅ የሆነ የጥገኝነት ሕግ ሊወጣ ነው። የሀገር ውስጥ ጉዳይ ሚኒስተር ሻባና ሙሐመድ እንዳሉት እንግሊዝ ውስጥ ጥገኝነት የሚጠይቁ ሰዎች ቋሚ የመኖሪያ ፍቃድ ለማግኘት ሃያ ዓመታትን እንዲጠብቁ የሚያደርግ ህግ ተግባራዊ ሊሆን ነው። መንግስት ይህንን ጥብቅ እርምጃ ለመውሰድ የፈለገበት ዋና ምክንያት በትንንሽ ጀልባዎች ተጠቅመው እንግሊዝ የሚገቡና የጥገኝነት ጥያቄ የሚያቀርቡ ሰዎች ቁጥር በእጅጉ ለመቀነስ ነው ተብለዋል። ጊዜያዊ የመኖሪያና የመመለስ እድል፣ አሁን ባለው ረቂቅ እቅድ መሰረት እንግሊዝ ውስጥ ጥገኝነት የሚጠይቁ ግለሰቦች ለጊዜው ብቻ የመኖሪያ ፍቃድ ይሰጣቸዋል። የጥገኝነት ጥያቄያቸው ሁኔታ ከጊዜ ወደ ጊዜ እየተገመገመ የሚቀጥል ይሆናል። ከሸሹበት ሀገር ሰላም መኖሩ ከተረጋገጠ ወደ መጡበት ሀገር እንዲመለሱ ይደረጋል። በአሁኑ ጊዜ አንድ ሰው ጥገኝነት ከጠየቀ በኋላ ለአምስት ዓመታት በእንግሊዝ ከኖረ ለቋሚ የመኖሪያ ፍቃድ ለማመልከት ይችላል። አዲሱ እቅድ ግን ይህንን ጊዜ ወደ 20 ዓመታት የሚያራዝም ነው። ይህም ለጥገኝነት ፈላጊዎች ከፍተኛ የሆነ ፈተናን ይፈጥራል ተብሏል። ዜናው የቢቢሲ ነው። የሰባ አንድ ዓመቱ የአሜሪካ ኮንግረስ አባል በአውሮፕላን ውስጥ የወሲብ ፊልም ሲመለከቱ ተያዙ። ለተፈጠረውም ነገር አልጎሪዝሙን ወቀሱ። ከ12 ሚሊዮን በላይ ሰዎች ምስሉን ተመልክተዋል ተባለ። በአሜሪካ ፖለቲካ ውስጥ ውዝግብ የቀሰቀሰ ክስተት ተፈጠረ። የ71 ዓመቱ የዲሞክራቲክ ፓርቲ ተወካይ ብራድ ሸርማን በአውሮፕላን ውስጥ በይፋ ተቀምጠው የወሲብ ፊልም ሲመለከቱ የሚያሳይ ፎቶግራፍ በስፋት ሲዘዋወር ቆይቷል። የፎቶ ስርጭት በኤክስ ወይም የቀድሞ ትዊተር ላይ የተለጠፈ ሲሆን ይህም ምስል እስካሁን ድረስ ከ12 ሚሊዮን የሚበልጡ ሰዎች አይቶታል። ፎቶ እርቃኗን ሴት የሚያሳይ ይዘት ሸርማን በአውሮፕላን ወንበራቸው ላይ ሆነው ሲመለከቱ ያሳያል። የሸርማን ምላሽና መከላከያ ሸርማን በበረራ ላይ ያሉ የኤክስ መለያቸውን መክፈታቸውን ቢያስታውቁም ለተፈጠረው አሳፋሪ ሁኔታ ግን የድረገጹን ስርጭት ወይም ስርዓት ወይም አልጎሪዝም ወንጅሏል። ፎክስ ኒውስ ቃል አቀባዩን ጠቅሶ እንደዘገበው ሸርማን የሚከተለውን ብለዋል፣ እንዳለመታደል ሆኖ ኤሎን ማስክ ወይም የኤክስ ወይም የትዊተር አልጎሪዝም ሰዎች ያልጠየቁትን ወይም ለመመልከት ሰብስክራይብ ያላደረጉትን ይዘት እንዲያይ ስለሚያደርግ ነው። ብራድ ሸርማን የካሊፎርኒያ ግዛትን የሚወክሉ የአሜሪካ ኮንግረስ አባል ናቸው። በሲቢኢ የኢትዮጵያ ፕሪምየር ሊግ ተስተካካይ መርሃ ግብር ውስጥ ትልቅ ቦታ የሚሰጠው ድል ተመዝግቧል። ፈረሰኞቹ ቅዱስ ጊዮርጊስ ከኢትዮጵያ መድን ጋር ያደረጉትን ጨዋታ አንድ ለባዶ ሆነ ውጤት አሸንፏል። የማሸነፊያ ግብም ለቅዱስ ጊዮርጊስ ድል ያበቃቸውን ግብ ያስቆጠረው በኢትዮጵያ መድን ተጫዋች በኩል ነበር። ንጋቱ ገብረስላሴ ኳሷን በስህተት በራሱ መረብ ላይ በማስቆጠር ፈረሰኞቹ ሶስት የነጥብ ስጦታዎችን አግኝተዋል። የሊጉ ሰንጠረዥ የተደረገው ለውጥም ቅዱስ ጊዮርጊስ ይህንን ወሳኝ ድል ተከትሎ ያሰባሰበውን ነጥብ ከሊጉ መሪ ሲዳማ ቡና ጋር እኩል 12 አድርጎታል። በሊግ ደረጃውም በ12 ነጥብ ሁለተኛ ሆነዋል። የኢትዮጵያ መድን ድርጅት በ5 ነጥብ 11ኛ ደረጃ ላይ ይገኛል። በቀጣይ ጨዋታዎች ቅዱስ ጊዮርጊስ ከሀዲያ ሆሳና ሲጫወቱ ኢትዮጵያ ቡና ከኢትዮጵያ መድን ድርጅት ጋር ጨዋታቸውን ያደርጋሉ። ስለ ተከታተላችሁን ከልብ እናመሰግናለን። ሁሌም ወቅታዊና አዳዲስ ዜናዎች እንዲደርሱት አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለጓደኛው በማጋራት ወዳጅነቱን ያጠንክሩ። አዲስ ኒውስ